የሚለው እነዚህ ሁለት የአላህ ስሞችን እናያለን። አህያናን ያው መጀመሪያ ደርሳችን ከመጀመሪያችን በፊት ሙቀዲማ ላይ አንዳንድ ወይም ደግሞ ሁለት ሁለት ስሞችን የአላህ ፍቃድ ከሆነ እናያለን ብለን ነበር። ይህም አልቃቢዱና ባሲጥ በሐዲስም ሲመጣ በተለያዩ በቁርአንም ሲመጣ አንድ ላይ ተያይዘው የሚመጡበት ሁኔታ አለ።

የሚደጋግመው እንደሆነ ያን ከሲሩ ከበረካቸው መካከል የሚደጋግመው እንደሆነ አላሁ ስብሓነሁ ወተዓላ ሪዝቅን ያሰፋለታል ይላሉ። ለሪዝቅ የሚጠቅሙ ናቸው ማለት ነው። አንድ ሰው አልቃቢዱና ባሲጦን ብንየትን ሐሰነ በጥሩ ንያ በጥሩ ሓል የሚለው እንደሆነ የሚደጋግመው እንደሆነ አላህ ሪዝቁን ያሰፋለታል ይላሉ። አላህ ሪዝቁ ላይ በረከትን ያደርግለታል። ሪዝቅን ያሰፋለታል፣ እንደዛው በረካን አላህ ያደርግለታል አሉ። ሌላም የልብ ቀልቡ በአላህ ላይ ተወኩል እንዲኖረው ያግዘዋል አሉ። ለተወኩል ይሄ ተወኩሉ ዐለላህ የሚለው ሚን ዋጅባት አልቀልብ ነው። በቀልባችን ላይ ግዴታ ከሚሆኑ ነገራት መካከል አንዱ ናቸው። የቀልብ ግዴታ ተብሎ የሚባል አለ። የቀልብ ኀጢያት ተብሎ የሚባል አለ። በሸሪዓችን እያንዳንዱ ምንድን ናቸው የሚለውን

በአላህ ላይ መሆን አለበት፣ በእጃችን በሚገኘው በገንዘባችን ወይ በመሳሪያችን ወይ በጉልበታችን አው በመሳሰለ ሳይሆን እነማ የአማረ መመኪያ ነውና በአላሁ ስብሐነሁ ወተዓላ ላይ ነው መመካት ያለብን። ስለዚህ ይህንን ይወፍቀናል አሉ ተወኩልን እንድናገኝ ያደርገናል። በጣም ብዙ ሰዎች ሚስት አግባ ተብሎ ሲባል ምን እዤን ማገባው ይላል። አላህን ይዘህ የለ። እንዲ የታለ ተወኩሉ? ምን እዤ

ወይም ደግሞ እነዚህ ሁለት ወንድና ሴት አንድ ላይ ለመጋባት ይፈልጋሉ፣ ግን መቼን የምንጋባው ብላ ስጠይቀው ቆይ እንዲህ ላድርግና እንዲህ ላድርግና ቤት ገዝቼ መኪና ገዝቼ እንዲህ ገዝቼ እሱ ገና ድስት አልገዛም ቤትና መኪና ገዝቼ ብሎ የአላሁ አዕለም የስንት ዓመት ዕቅድ ይሰጣታል። አይነት ተወኩል አላ በአላህ ላይ መመካት ነው ያለብን።

የሚያወጣ በእዝራኤል አማካኝነት ማለት ነው። አላ ሰይዱና እዝራኤልን ይሄንን ስራ እንዲሰሩ አዟቸዋል። እነሱ የሚሰሩበት ሁኔታ ያለው ታዲያ ወ ለ የቅቱር ርዝ ብክመት አላሁ ስብ ወተላ ነው የሰዎችን ሪዝቅን የሚያጠበው ለፈለገው ሪዝን ያጠብበታል። አንድ ሚሊዮን ቢሆን ወርሃዊ ደሞዙ ያን አንድ ሚሊዮን በምን ላይ ያጠፋሁት ብሎ ሲያይ አንድም ቁም ነገር ላይ ያዋለው ነገር የለም አንድም ያቺ አንድ ሚሊዮን ብር አልበቃ ትለዋለች። በወር የሚያገኛት አንድ ሚሊዮን ሆኖ አማ እዚህ ጋር በወር አራት ሺህ ብር የሚያገኘውን አላህ ሪዝቁን ያሰፋለታል በረከትን ያደርግለትና ብዙ ኸይር ነገራቶችን ብዙ ቁም ነገር ያለው ነገር ላይ ሲያውለው ይታያል፣ ሲብቃቃይ ይታያል። ይሄ አንድ ሚሊዮን የሚወስደው አልበቃ እያለው ማለት ነው። ስለዚህ በሀገራችንም አባባል አለ፣ ባለው ይብሳል ይባላል። ባለው ይብሳል የሚባልበት ሁኔታ አለ። እና አልሙሂም አላህ ለፈለገው ሰው ላይ ሪዝቁ ምን ያደረግበታል? ያጠብበታል። ታዲያ ንስፍ ሻዕባን ላይ ያ አላህ ካፊር ሆኝ እንድሞት አድርገኝ ከሆነ ወይም ደግሞ ሪዝቄን አጥብህብኝ ከሆነ እንደዚህ አርገህብኝ ከሆነ እንዲህ አርገህብኝ ከሆነ ያንን ሰርዘህ ሰዒድ ሆኝ እንድሞት ሪዝቄ የሰፋ እንዲሆን እንደዚህ እንዲሆን ጻፍልኝ ተብሎ አይባልም። ችግሩ ምንድን ነው? የማይባልበት ምክንያት ያንን ሰርዘህ በዚህ ምትክ ጻፍልኝ ተብሎ የሚባለው ነው። አማ አንድ ሰው የአላህ በእስልምና ላይ የሚሄድ አድርገኝ፣ ኪታሜን አሳምርልኝ፣ ሪዝቄን አስፋልኝ፣ ይሄ ይቻላል። ያንን ሰርዘህ ያንን አጥፍተህ ግን በእንደዚህ ጻፍልኝ የሚባለው ነው የማይቻለው። አጥፋና ቀይረው የሚባለው አይነት አማርኛ ማለት ነው።

ሙሚን ሆኖ ያነጋና ካፊር ሆኖ ያመሻሉ። ሙሚን ሆኖ ያመሽና ካፊር ሆኖ ያነጋሉ። በዱንያ ጥቅማጥቅም ዲኑን ይሸጣል አሉ። ሰይቲ እቲ ማል ገንዘብ ተብላ የምትባለው ከባድ ፊትና ናት። አንዳንዱ ገንዘብ ሲያገኝ ፊትና ውስጥ ይወድቃል። አኪድ ገንዘብ ፊትና ናት፣ ግን ፊትና ውስጥ ይወድቃል ማለት አላህ የሚፈትነውን ፊትናውን ፈተናውን አያልፍም ይወድቃል። ገንዘብ ስላገኘ ሰዎችን መበደል ይጀምራል። ገንዘብ ስላገኘ በአላህ ላይ ማሻረክ ይጀምራል። ገንዘብ ስላገኘ ገንዘብ ስላገኘ። አማ ስንት ገንዘብ የሌላቸው አሉ፣ አላህን ጠንቅቀው የሚያውቁ ይሄ ገንዘቡ አውሮት ሐቅን እንዳይ የሚያደርገው ሰዎች አሉ። ሁሉም አይደሉም፣ እንደዛም ይሆናሉ። ነቢዩና ሙሐመድ ሶለላሁ ዐለይሂ ወሰለም በሐዲሳቸው ላይ ሲናገሩም ይላሉ ሊኩሊ ኡመትን ፊትነህ አሉ ለእያንዳንዱ እመት ፊትና አላቸው አሉ። የእኔ እመት ደግሞ አሉ ገንዘብ ነው አሉ። በሌላም ደግሞ ገንዘብና ሴት ነው ብለው ያሉበት ሁኔታ አለ። እነዚህ ሁለት ነገራቶች እንዳያታልሉ፣ ለገንዘብ ብለን ዲናችንን እንዳንሸጥ። ስንት ሰው አለ ወልይነትን የሚጣራ ለዱኒያ ብሎ። አምስት አውቃት ሶላት ተነሰ ስገድ ተብሎ ሲባል እንዴት እንደሚሰገድ ማያቅ ወልይነትን ይጣራል። መናዛ ዱንያ ለዱንያ ብሎ በአላህ ይምላል። ለዱንያ ብሎ ወንድሙን ይገላል። ለዱንያ ብሎ ለዱንያ ብሎ ለዱንያ ብሎ ወደ ሰሜን ሸዋ አካባቢ አንዷ ልጇን የገደለቻለች ለዱንያ ብላ። እዛው ሀገር ላይ ሰሜን ሸዋ ውስጥ አንድ ወንድም ወንድሙን በመርዝ የገደለዋለ። ሱብሓነላህ። ይሄ በመስማት ብቻ ሳይሆን እኔም ወደዚያው ሰሜን ሸዋ አካባቢ ነበርኩ አንድ ወንድም ሙስሊም የሆነ ወንድም ኡስታዝ የነበረን እኔ የተማርኩበት መድረሳ ላይ የተማረ የነበረን ለዱንያ ብሎ የገደለዋለህ። ይህ ዱንያ ዱንያ እንዲህች ናት። እንግዲህ ታዲያ ለዚህ ዱንያ ብለን አላህ አኼራችንን ማጣት የለብንም። አንድ ሰው ገንዘብ አለው ማለት ገንዘብ አላህ ሰጠው ማለት አላህ ይወደዋል ማለት አይደለም።